ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን የዕለተ ረቡዕ እኩለ ቀን ዜና መጽሔታችን ተጀምሯል። አበይት ነጥቦች እናስቀድማለን። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ሚናቸውን የበለጠ ማጠናከር እንዳለባቸው ተገለጸ፣ ነው የሃይማኖት አባቶችና የሀገር ሽማግሌዎች የታጠቁ ኃይሎችን በመምከር ወደ ሰላም እንዲመጡ የድርሻቸው እንዲወጡ በብልጽግና ፓርቲ የደቡብ ጎንደር ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ መንበር ክፍተው ተናገሩ። ከውጭ ዶናልድ ትራምፕ በሶሪያ ላይ የተጣለውን ማዕቀብ እንደሚያነሱ መናገራቸው ተነገረ። የተከበራችሁ በዜና መጽሔታችን የሀገር ውስጥና የውጭ መረጃዎችን የቢዝነስና ስፖርታዊ ዘገባዎችን ወደ እናንተ የምናደርስ ነው የሚሆነው። የተከበራችሁ እንግዲህ ሶስተኛው የዓለም አቀፍ የሰላምና የአብሮነት የልማት ግቦች ላይ ትኩረቱን ያደረገ ጉባኤ በአዲስ አበባ እየተካሄደ ይገኛል። ከስፍራው የሚገኘው ዘጋባችን ኢብራሂም መሀመድ በኋላ ላይ በቀጥታ መስመራችን ላይ ተገኝቶ መረጃዎችን የሚያጋራ ነው የሚሆነው። እዚህ ባህር ዳር ከሚገኘው ዋናው ስቱዲዮችን ደግሞ ዜና መጽሔቱን እየመራው ሳምራዊት ሙልጌታና በምልክት ቋንቋ ወለላንዳ እንዳለው ከመላይ ስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ እናደርጋለን። አብራችሁን ዝለቁ። ወደ ቀዳሚ ጉዳያችን አለፍን። የሃይማኖት አባቶችና የሀገር ሽማግሌዎች የታጠቁ ኃይሎችን በመምከር ወደ ሰላም እንዲመጡ የድርሻቸው እንዲወጡ በብልጽግና ፓርቲ የደቡብ ጎንደር ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ መንበር ክፈተው አሳሰቡ። ህብረተሰቡ የሚያነሳቸውን የመልካም አስተዳደር ችግሮች ለመፍታት መዘጋጀታቸውን የአማራ ክልል ምክር ቤት ምክትል አቶ አማረ ሰጤ ተናግረዋል። የጥፋት እጆቹና መዘዞቹ በሚል መሪ ሀሳብ ከሃይማኖት አባቶቹና ከሀገር ሽማግሌዎች ጋር በደብረ ታቦር ከተማ ውይይት እየተካሄደ ነው። አለምነሽ ንጉሴ ዝርዝራላት የቀደመ ባህልን በመጠቀም ችግሮችን መፍታት እንደሚገባ በደቡብ ጎንደር ዞን ከተለያዩ ወረዳዎች የተውጣጡ የሃይማኖት አባቶችና የሀገር ሽማግሌዎች ተናግረዋል። በዞኑ ወቅታዊ የክልሉ የሰላም ጉዳይ ዙሪያ በተካሄደው ምክክር የተሳተፉ የሃይማኖት አባቶችና የሀገር ሽማግሌዎች የመልካም አስተዳደር ችግሮችን በመፍታት የቀደመ ባህልን ማስቀጠል ይገባል ብለዋል። እኛ የፈጠር ነው የኛ ኃጢአት ውጤት ሆኖ ነው መሰል እንዳለመታደል አለመደማመጥ፣ አለመሰማማት ተፈጥሮ ነው ከላይ እስከታይ ይሄንን እንግዲህ በጸሎትም በምክርም በድሮ በማህበሩ በደብሮ ፍርሃት በሌለው ይሄ ስብሰባ ሊሰራጭ ቢችል ለውጥ ይመጣል ብዬ አስባለሁ። የመልካም አስተዳደር ችግር አለ፣ አስተካክሉ። ከታች እስከ ላይ ዛሬ እኳ አንዲት አንዲት ሊትር ነዳጅ እኮ አራት መቶ ብር ገዝቶ ሶስት መቶ ብር ገዝቶ እኮ ነው ገበሬው እያለማ ያለ። ጎበዝ እስ በስ ተያይዞ በኔትወርክ እየተበላላ ነው ያለ። መንግስት ናቸው እና ወደ ሰፊው ናቸው። የመልካም አስተዳደር ችግርን ልትቀርፉ ይገባል። በሀገራችን መስቀል ውጤት አለ። ቀስቀስ አንልም። እንኳን ክርስትና ሃይማኖት ተከታዩ ሙስሊሙ ቀስቀስ አይልም። መስቀል ውጤት አለ ማለት አሁን ይሄ ጥራ ውጤት አለም። ቀስቀስ አንልም። አንድ ነገርም ሲሆንም ማለት ነው። አይ እንደ እንደ ተሆነ ተብለን ቀስቀስ ማለት አሁን ያ ባህላችሁን ወደ የከደብን አሁን አባቶች ስማና አላችሁ ማናው ካህናት ሞልቷል። አሁን ይሄ ለምን ነው ሃይማኖታችን? እኛማ እንዳስከብረው። በብልጽግና ፓርቲ የደቡብ ጎንደር ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ መንበር ክፈተው በተሳሳተ መንገድ አላስፈላጊ ድርጊቶችን የሚፈጽሙ አካላትን የሃይማኖት አባቶችና የሀገር ሽማግሌዎች እንዲመክሩና እንዲመልሱ ጥሪ አቅርበዋል። ባልተገባ ሁኔታ የሰው ገንዘብ ፈልገው ተደራጅቶ የሰው ገንዘብ የሚያዘርፉ የሚዘርፉትን ታው እንድትሉ እንድንደጋገፍ እንድንመካከር ቀጣይ ወደ ክብራችን ተመልሰን የትልቅ አገር የትልቅ ሰው የሚኖርበት አገር ምክር የሚሰጥ ምክር የሚቀበል ህዝብ ያለበት አገር የሚያበላ የሚያጠጣ የሚያስተናግድ አገር እንግዳ የሚናፍቀው አገር ከቤቱ ያለውን ነገር ለሌላ ሰው ባካፈለው ቁጥር ደስ ብሎት የሚያድር አገር እግዚአብሔርን አመሰግኖ የሚያድር ህዝብ ብለን ተመካክረን ወደ ቀደመ ሁኔታችን ወደ ተረጋጋ መንፈሳችን እንድንመለስ ነው። ከመገዳደል የሚገኝ ትርፍ አለመኖሩን የተናገሩት የአማራ ክልል ምክር ቤት ምክትል አፈ ጉባኤ የተከበሩ አቶ አማረ ሰጤ ችግሩን በምክክር መፍታት እንደሚገባ ተናግረዋል። የአማራ ህዝብ የትኛው ውስጥ ወረደለት? በዚህ ሁለት ዓመት ስቃይ ነው ያየ። በጣም ስቃይ ነው ያየ። ተሰቃየ። ልጆቿ ይማሩ፣ መንገድ ተዘግቷል፣ ሸቀጥ ተዘግቷል፣ መገዳደል ነው። በልዩ በልዩ ኃይልም በዚህ በጸጥታ በሰላም አስከ በምንሻም በመከላከያም ሁሉም የሚገዳደሉ የእናንተ ልጆች ናቸው። ሌላ የመጣብን የለም። ከመገዳደል ደግሞ የሚመጣ ጥቅም የለም። ዋናው የሰላም ነው፣ በመመካከር ነው ይፈታል። ዋነኛ የአማራ ጥያቄ ደግሞ ግድ የላቸውም። በደንብ ይዘናቸዋል። ከየወረዳው የተመረጠ ባሉበት ኋላም ደግሞ በእያንዳንዱ የመንግስት ተወካዮች ባሉንበት ውይይት አድርገን የአማራ ጥያቄዎች ምንድን ናቸው፣ ህዝቡን ያስከፉት ምንድን ናቸው ብለን ለይተናል። እየተጎዳ ያለው ዝቅተኛ ገቢ ያለው ማህበረሰብ በመሆኑ ህዝቡ በሰላም ወጥቶ እንዲገባ ሁሉም የድርሻውን ሊወጣ እንደሚገባ አቶ አማራ አሳስበዋል። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ሚናቸውን የበለጠ ማጠናከር እንዳለባቸው ተገለጸ። ሶስተኛው ዓለም አቀፍ ዘላቂ ሰላም የአብሮነትና የልማት ግቦች ላይ ትኩረቱን ያደረገው ጉባኤ በአዲስ አበባ እየተካሄደ ነው። ምግብ ላይ እንዳልኳችሁ እንግዲህ ባልደረባዊ ኢብራሂም መሀመድ ከስፍራው በቀጥታ መረጃ ሊያደርሰን ከእኛ ጋር ይገኛል። ና እንዴት አለህ ኢብራሂም? የጉባኤው ትኩረት ጉዳዮች ምን ምን ናቸው? አመሰግናለሁ ሳምራዊት፣ እንግዲህ በዜናው መግቢያ እንደገለጽችው ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በአዲስ አበባ ከተማ እየተካሄደ ይገኛል። ዛሬ ሁለተኛ ቀኑን ነው፣ ጉባኤ እያካሄደ የሚገኘው። ጉባኤው በትናንትናው እለት የተከፈተው በኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ አማካኝነት ነው። እርሳቸውም በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የሃይማኖትና የእምነት ተቋማት እያበረከቱት ያለው ሚና የበለጠ ተጠናክሮ መቀጠል እንደሚገባው ነው እንግዲህ በመክፈቻ ንግግራቸው ያስታወቁት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስታ ለአሚኮ በዛሬው ዕለት በሰጡት ማብራሪያ ኢትዮጵያ የሃይማኖቶች የብሔሮች እና የብሔር ብሔረሰቦች አጠቃላይ እኩልነትና ነጻነት የተረጋገጠባት ተከባብሮ ተቻችለው በፍቅር የሚኖሩባት ሀገር ነች። ይህም በመሆኑ እንግዲህ ሶስተኛውን የአጠቃላይ ዓለም አቀፍ የሰላም የአብሮነትና የልማት ጉባኤን እያስተናገደች ትገኛለች ብለዋል። በዛሬው ዕለት እንግዲህ የሃይማኖት ተቋማት ጉባኤ በዋናነት ለሀገር ሰላምና ልማት ግንባታ ያላቸውን አበርክቶ መነሻ በማድረግ ነው እንግዲህ ጉባኤው ተዘጋጅተው በዛሬ ሁለት ውይይቶች እየተካሄዱ ሲሉ ነው እንግዲህ ለአሚኮ የገለጹት። በዋናነት ጉባኤው በዛሬው ውሎ በተባበሩት መንግስታት ድርጅት ዘላቂ የልማት ግቦች በአፍሪካ ህብረት አጀንዳ 2063 እና በቀጣይ መስከረም ወር የሚካሄደውን በደቡብ አፍሪካ በሚካሄደው የ2025 እንደ አውሮፓውያን አቆጣጠር ማለት ነው የቡድን ሀያ አባል ሀገራት መሪዎች ጉባኤ ላይ በተለይ በሃይማኖትና የእምነት ተቋማት ለልማትና ለሰላም ያላቸውን አበርክቶ አጀንዳቸውን ይለያሉ ሲሉ ነው ለአሚኮ ማብራሪያ የሰጡት። በጠዋት በነበረው ውይይት አጠቃላይ ከተለያዩ ተቋማት የእምነት ተቋማት የሃይማኖት አካላት ማለት ነው እየተሳተፉበት በሚገኘው የአጀንዳ መለየት ተግባር የተለያዩ የመነሻ ሀሳቦች ቀርበው በተለይ በልማት እና በሰላም በአጠቃላይ የእድገት ተግባራት ላይ በተለይ እነዚህ ላይ ትኩረታቸውን አድርገው የመወያ ሀሳቦች ቀርበው ውይይቶች እየተካሄዱባቸው ይገኛሉ። በእነዚህ ውይይቶች እንግዲህ በቡድን ሀያ አባል ሀገራት በደቡብ አፍሪካ በሚካሄደው ማለት ነው አጀንዳቸውን ነጥረው የሚቀርቡ ይሆናል ማለት ነው። ከሰዓት በሚኖራቸው ቆይታ በአፍሪካ መናገሻ በሆነችው አዲስ አበባ ማለት ነው የተለያዩ የልማትና የኢኮኖሚ እንቅስቃሴዎችን ተዘዋውሮ የሚመለከቱ ይሆናል። በዋናነት የጥቁር አፍሪካውያን የኩራት መገለጫ የሆነውን የአድዋ ድል መታሰቢያ ሙዚየምን፣ እንዲሁም ደግሞ የተለያዩ የአፍሪካውያን መገለጫ የሆኑ ለዘመናት ከትውልድ ወደ ትውልድ የተቀባበልናቸውን ናቸውን መገለጫ ማሻሻያዎች በአዲስ አበባ የሚገኙ ማለት ነው ተዘዋውረው ይመለከታሉ። እንዲሁም ደግሞ በኮሪደር ልማት የተከናወኑ በአዲስ አበባ ከተማ የጎብኚዎችን ቀልብ የሚስቡ የተለያዩ መዳረሻዎች ለምተው ይገኛሉ። እነዚህን የለሙ የኮሪደር ልማቶችን ተዘዋውረው ከሰዓት የሚጎበኙ ይሆናል። አጠቃላይ እንግዲህ በዛሬው በሁለተኛ ቀን ውሎ ማለት ነው አጀንዳቸውን ከለዩ በኋላ ከሰዓት በሚኖራቸው ቆይታ ደግሞ የከተማን ልማትና የኢኮኖሚ እንቅስቃሴ ተዘዋውረው የሚመለከቱ ይሆናል። አጠቃላይ እንግዲህ የጉባኤው ስሜትና አጠቃላይ መርሃ ግብር ይህን ይመስላል። ሳምራዊት ኢብራሂም፣ ስለ መረጃዎች እናመሰግናለን። መልካም ጊዜ ሆናለ የመንግስት ሰራተኞች የአካባቢያቸውን ሰላም ለመጠበቅ የበኩላቸውን መወጣት እንዳለባቸው የደብረ ማርቆስ ከተማ አስተዳደር አሳሰበ። ከተማ አስተዳደሩ ከፌዴራልና ከክልል ተጠሪ ተቋማ ሰራተኞች ጋር በሰላም ዙሪያ ውይይት አካሂዷል። የኔና ሀላሙ መልእክት ውይይት ተደርጓል። ግጭቱ ሰብአዊና ኢኮኖሚያዊ ጉዳት ከማስከተሉ ባሻገር ተቋማት የተሟላ አገልግሎት መስጠት እንዳይችሉ ተጽዕኖ አሳድሯል። ሰራተኞቹ ግጭቱ የከፋ ጉዳት እንዳያስከትል እና የክልሉ ኢኮኖሚ የበለጠ እንዳይጎዳ በየትኛውም አቅጣጫ መነጋገር እና መመካከር አስፈላጊ ነውም ብለዋል። የቀደመው ሰላም እንዲፈጠርም የበኩላቸውን እንደሚያበረክቱ ገልጸዋል። ሰው አሁን በሰላም ወጥቶ መግባት ናፈቀው፣ እኔ ናፈቀኝ ጨምሮ ትናንት የነበረውን ሰላም ለማምጣት ሁላችንም የየበኩላችን አስተዋጽኦ ማድረግ መቻል አለን። እንደ ሕዝብ ነው እየጠፋን ያለ። ነው ለዚያኛው ለዚህኛው ብንሰጠው ምንም ትርጉም የለውም። ስለዚህ የየድርሻችን እንወጣ፣ አንዳንድ ጠጠር እንወርር ለሰላሙ። ጫካዎች የገቡት ሰዎችም እኮ የእኛ ወንድሞች ናቸው። ከየትም ይመጡ ለምን ይሞታሉ? ነገ ታርመው ሰላማዊ ሁነን አማራን በጋራ ከችግሩ እናውጣው። መዘባበቻ ማድረግ የለብንም። ነጻነት ይፈልጋል፣ ልማት ይፈልጋል፣ እኩልነት ይፈልጋል፣ ያልተመለሱ ጥያቄዎች እንዲመለሱለት ይፈልጋል። ዜን በጋራ ሆነን ነው ችግሩን የምንፈታው። በምን በሰላማዊ መንገድ። የደብረ ማርቆስ ከተማ አስተዳደር ምክትል ከንቲባ ስለሺ ተመስገን ሰራተኛው በእውቀትና በእውነት ላይ ተመስርቶ የደረሰውን ኪሳራ በመረዳት ወደኋላ የሚያስቀረንን ግጭት ለማስቆም የድርሻውን ሊያበረክት እንደሚገባ ተናግረዋል። የአማራ ክልል ህዝብ ከሌሎች ህዝቦች ጋር አብሮ እንዲኖር መነጋገር፣ መወያየት፣ በችግሮች ላይ መግባባት የችግሮችን የመፍትሄ አቅጣጫ ማስቀመጥ እንጂ ያለኛ አገር አይኖርም የሚል ህዝባችንን ወደ ኋላ የሚጎትተው እንጂ ህዝባችንን የሚያሻግር አይደለም። ስለዚህ ትክክል አይደለም ነው የኛ መርህ፣ የኛ ትግል የአማራ ክልል ርዕሰ መስተዳደር ጽህፈት ቤት የኢኮኖሚ ክላስተር አማካሪ አቶ አስናቀ ይርጉ። የተቋማት ሰራተኞች የመንግስትንና የህዝብን ቅሬታ ለመፍታት መልካም አገልጋይ ሆነው መስራት ይጠበቅባቸዋል ብለዋል። ሰብአዊና ቁሳዊ ጉዳት እንዲቆም ሰላምም እንዲረጋገጥ ሰራተኛው ኃላፊነት አለበትም ብለዋል። ይህን ጦርነት በአግባቡ መዘዙን ተገንዝበን መፍታት ይገባናል። ይሄ ጥፋት እንዲቆም ሁላችንም እያለንበት መልካም አገልጋይ ከመሆን ጀምሮ አዎንታዊ አስተዋጽኦ እናድርግ የሚል ሀሳብ አለኝ። ያመሰግናለሁ። ግጭቱ ከሰብአዊና ኢኮኖሚ ጉዳት ባሻገር አብሮነትንና ነጻነትን እየሸረሸረ በመሆኑም ለሰላም አዎንታዊ አስተዋጽኦ ማበርከት እንደሚገባም አስገንዝበዋል። በአማራ ክልል ዘላቂ ሰላምን ለማረጋገጥ የመምህራን ድርሻ የላቀ መሆኑን የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ተናገሩ። መምህራንና የአስተዳደር ሰራተኞች በወቅታዊ የትምህርት እንቅስቃሴ ዙሪያ በባህር ዳር ከተማ ውይይት አካሂደዋል። ዝብአለም ጌታነህ በአማራ ክልል በእጅጉ የተጎዳውን የትምህርቱን ዘርፍ እንዲያገግም ለማድረግና ተማሪዎች ወደ ትምህርት ገበታቸው እንዲመለሱ የሁለተኛ ደረጃ ትምህርት ቤት መምህራንና የአስተዳደር ሰራተኞች በባህር ዳር ከተማ ውይይት እያካሄዱ ይገኛሉ። በተለይም መምህራን ችግር ባለባቸው አካባቢዎች ላይ ሁሉ ስራቸውን እየሰሩ ነው ያሉት የባህር ዳር ከተማ መምህራን ማህበር ስራ አስፈጻሚ አቶ መኮንን ደርሶ፣ ሰላምን ለማስፈን ሊሰሩም ይገባል ነው ያሉት። አሁን ላይ የትኛውም የመንግስት ሌላ አገልግሎት የሌለበት ቦታ ላይ መምህር ገጠር ሄዶ ስራ እየሰጠ እየሰጠን ትምህርቱን ያስተምራል። አስቻይ በሆነበት ቦታ ላይ ሰላም ያለበት ቦታ ላይ መንግስት ትምህርት ቤቶቹ ሰላም ናቸው ያላቸው ቦታ ላይ ሁሉ ገብቶ እያስተማረ ነው። በአጭር ንግግሬ መሳሪያ ያለያዘ ዘማች ነው መምህር። መደበኛ ስራውም ይሄ ነው እንጀራውም ስለሆነ ለዜጎችም ልጆችን የመቅረጽ ሙያዊ ግዴታም ስላለበት ራሱን እየተሰዋም ቢሆን ራሱን እየጎዳም ቢሆን ሂዶ ስራውን እየሰራ ነው። በርካታ ተማሪዎች እንደ ባህር ዳር ከተማ ከትምህርት ገበታ ውጪ መሆናቸውን የተናገሩት የባህር ዳር ከተማ ትምህርት መምሪያ ኃላፊ ዶክተር ሙሉ አለም አቤ የሰላም እጦቱ በተማሪዎች የመማር መብት ላይ ከፍተኛ ችግር ፈጥሯል ብለዋል። አስር ሺ ተማሪዎች አካባቢ ክልሉ በሰጠን እቅድ መሰረት ማለት ነው ከትምህርት ገበታ ውጭ ናቸው። ህጻናት በተገቢ መንገድ ወደ ትምህርት ቤት እንዳይገቡ አድርጓል። ይሄ የህጻናት የመማር መብትን እስከ መገደብ የሚመስል ድረስ ረዲ ይሄ የሰላም እጦት በዚህ ደረጃ አድርሷል። ሁለተኛው በተማሪዎች ጫና ዙሪያ የተሻለ እውቀት እንዳይገበዩ ከመንገድ ይታፈናሉ፣ ይፈራሉ ወደ ትምህርት ቤት ለመምጣት። ሴርፎር በተማሪዎች ላይ ሥነ ልቦና ጫና አድርሷል። የስነልቦና ጫና ደረሰ ማለት በተሻለ ሁኔታ እውቀት እንዳያገኙ አድርገዋል ማለት ነው። በውይይት መድረኩ ላይ የተገኙት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማው ሰላምን ለማስፈን የመምህራን ድርሻ ከፍተኛ ነው፣ በጋራ ሆነንም እንሰራለን ብለዋል። ስለ ሰላም ለልጆቻችሁ ለተማሪዎቻችሁ ንገሯቸው። የምትገነቡት የሰው ልጅ ጭንቅላት ነው። የሰው ልጅ ጭንቅላት ደግሞ የወሰደውን ነው ይመልሰው በሚያስበው ልክ ነው የሚተገብረው ስለዚህ፣ የሰው ልጅ ጭንቅላት የምንገነባ ሰዎች ደግሞ ከምንም በላይ የሰዎችን ፐርሶናሊቲ እንዴት ነው ኢትዮጵያዊና አማራ አድርገን ከምንም በላይ ኢትዮጵያዊ አድርገን ምንገነባቸው የሚለው እናንተ ከማናችንም በላይ የተለየ ኃላፊነት አለባችሁ። የሰው ጭንቅላት ነው። መነጋገር ሊፈቱ የሚገቡ ጉዳዮችና ችግሮች ካሉ ደግሞ አቅምን መሰረት ያደረገ መፍታት ያለብንን ነገር ሁሉ በጋራ እየተመካከርን የምንፈታ ይሆናል። በተለይም መምህራን ላይ የደረሰ ያለው ችግር ከፍ ያለ መሆኑን ያነሱት የአማራ ክልል መሬት ቢሮ ኃላፊና የውይይቱ አስተባባሪ አቶ ሲሳይ ዳምጤ በክልሉ ቀጣይ ሰላም ላይ የመምህራን ድርሻ ከፍተኛ ነው ብለዋል። መምህራን ተንበርክከው የታገቱበት፣ የተደበደቡበት የቀለም አባቶች ምናልባትም የሕይወት መስዋዕትነት ሁሉ እንዲከፍሉ የተደረገበት በትምህርት ሴክተሩ ነው። ስለዚህ ዛሬ በባህር ዳር ከተማ አስተዳደር ያሉ የሁለተኛ ደረጃ ትምህርት ቤት መምህራኖች ይህን ሁኔታ መውገዝ አለባቸው። የእነሱ ወንድሞች፣ ጓደኞች ናቸው ሕይወት እየከፈሉ ያሉት በሁሉም አካባቢ። ስለዚህ ይህን ሁኔታ ማውገዝና ለቀጣይ በክልላችን ዘላቂ ሰላም ለማምጣት ለማረጋገጥ መምህራን የግንባር ቀደምትነት ሚናቸው መጫወት መቻል አለባቸው የሚል ሀሳብ ይዘን ነው እየተወያየን ያለን። በአማራ ክልል ከአንድ ዓመት በላይ በዘለቀው ግጭት ምክንያት ከትምህርት ገበታ ውጭ የሆኑ ተማሪዎች ወደ ትምህርት እንዲመለሱ ሁሉም የበኩሉን ኃላፊነት እንዲወጣም ተጠይቋል። የመንግስትን የሰላም ጥሪ ለተቀበሉ ወጣቶች የስራ እድል እየተፈጠረላቸው መሆኑን በዋግምራ ብሔረሰብ አስተዳደር የጋዝ ግብላ ወረዳ አስተዳደር ገለጸ። ታጥቀው በጫካ የሚንቀሳቀሱ ወገኖች የሰላም ጥሪውን እንዲቀበሉ ከተማ አስተዳደሩ አስታውቋል። ደጀን ታምሮ ዝርዝር ዘገባ አለው። ወጣት ዘውዱ ማሞ ይባላል። የዓመት ታዳጊ ወጣት ሲሆን ተወልዶ ያደገው በዋግምራ ብሔረሰብ አስተዳደር ጋዝጊ ብላ ወረዳ ዛሮታ ቀበሌ ነው። በጓደኞቹ ግፊት ተነሳስቶ የጽንፈኛውን ቡድን ተቀላቅሎ የነበረ ሲሆን መንግስት ያቀረበለትን የሰላም ጥሪ በመቀበል ከሌሎች ጓደኞቹ ጋር በመሆን በይቅርታ ገብቷል። የተሃድሶ ስልጠና በመውሰድና መንግስት የሰጠውን መቋቋሚያ ገንዘብ በመጠቀም በቀየው መኖሪያ ቤት ገንብቶና በኤሌክትሮኒክስ ዘርፍ ተሰማርቶ ቤተሰቦቹና ራሱን እየመራ እንደሚገኝ ነግሮናል። እኛም ስራ እየሰራ ነው አፊሚት በተጨማሪም ቤት ሰርቻለሁ። የራሴ የሆነ ቤትም ስላለ በዛ በተረፈ እንቁላል ምን በመነገድ አሁን እየተዳደርኩ ነው፣ ቤተሰቦችን እያገዝኩ ነው። ለ ወጣቶች በስሜታዊነት ተነሳስተው ዓላማ ወደ ሌላው ጦርነት እንዳይገቡ የሚመክረው ወጣቱ መንግስት ያቀረበላቸውን የሰላም ጥሪ እንዲቀበሉ የታጠቁ ኃይሎችን ጠይቋል። ምንም በስሜታዊና በሙዚቃ የተነዳን እንድመንገባ ና ገብተንም መውጫው ጭንቅ እንደሆነ ይህን እንትን ከቻሉ የሀገር መከላከያ ሰራዊትን የክልላችን ፖሊስ እና አድማ ብተናን በመቀላቀል ያግዙ፣ የተሻለ ይመስለናል። አማራ ክልል ከገባበት የእርስ በርስ ጦርነት እንዲወጣ የሀገር ሽማግሌዎች ወጣቱን ትውልድ በመምከርና በመሸምገል በኩል የበኩላቸውን ኃላፊነት እንዲወጡ የዛሮታ ቀበሌ ነዋሪ አቶ ድንቃዮ ገበየው ጠይቀዋል። ለዚህም የበኩላቸውን ኃላፊነት እየተወጡ እንደሆነ ተናግረዋል። ወጣቱ የአባቱን ባህል የሀገራችን ባህል ይዞ ባገሩበአገሩ እና በአባቱ መተዳደሪያ እንዲያድግና እንዲኖር እንመክራለን እንዘክራለን። በደብርም በቀበሌም ስንገናኝ የምንመክረው ምክር ይሄን ነው። በጋዝ ጊላ ወረዳ ያለው አንጻራዊ ሰላም የመጣው ከቀበሌ እስከ ከተማ እየተደረጉ የሰላም ምክክሮች ያስገኙት ውጤት እንደሆነ የወረዳው ሰላምና ጸጥታ ኃላፊ አስር አለቃ እንዳየነደርበው ተናግረዋል። በአካባቢው ሲንቀሳቀሱ የነበሩ ከ65 በላይ ታጣቂዎች ለሰላም እጅ መስጠታቸውን ተናግረዋል። ታህሳስ ወደ ይህ የሰላሙን ጥሪ ተቀብለው የመጡ አሉ። እነዚህ ወጣቶች እንግዲህ በሶስት ዙር ተሃድሶ እንዲገቡ ተደርጓል። ተሃድሶ ማዕከል ገብተው የመጡ ወንድሞቻችን መንግስት ያደረገላቸውን ድጋፍና ጥቅል እንደወረዳም ጥምር ጦሩ እኒህም ወጣቶች ተቀብሎ በመልካም ስነምግባር ተቀብሎ ወደ መደበኛ ኑሯቸውና ማህበረሰቡ እንዲቀላቀሉ አድርጓል። ለሰላም እጅ የሰጡ ታጣቂዎችን የተሃድሶ ስልጠና ከመስጠትም ባሻገር የመቋቋሚያ ገንዘብ በመደገፍ የወደፊት ህይወታቸውን ሰርተው እንዲለወጡ መንግስት ድጋፍ ያደርጋል ያሉት ደግሞ የወረዳው ዋና አስተዳዳሪ አቶ አባው ደሳሌ ናቸው። በወረዳው ዙሪያ የሚንቀሳቀሱ ታጣቂዎችም የሰላሙን ጥሪ ተቀብለው እንደ ጓደኞቻቸው ማህበረሰባቸውን እንዲቀላቀሉ ጠይቀዋል። ይቅርታ የመጡ ናቸው እንጂ በጥላቻ ታይተው ወደ ሌላ መገፋት እንዳይገቡ ጭምር ስራ የተሰራን ያለ በዚህም እኛም የዕለት ዕለት ክፍት እናደረግባቸዋለ መነገዳቸው ላይ ተሐድሶ ይገባሉ። ከተሐድሶ ተመሰው ከመጡ በኋላ አሁን ኖርማል ስራቸውን ኖርማል ህይወታቸውን እየኖር ነው ያሉት ይህም ሌሎች ማስተማሪያ እየሆነ ያለው አሁን በነገራችን ላይ የምናመጣቸውን ሰዎች በቀጣይ የሚሰሩ ሰዎች እነዚህ ሰዎች ናቸው። እኛ መተናመን አልሆነ መንግስት በይቅርታ ተቀብሎናል ጥሪ እያስተላለፉ ነው ያሉት እነሱን ውጭ በመንከባከብ ደረጃ ከጎናቸውን ማለት የሚቻልበት ነገር ነው ያለው። በዋግ ምራ ብሔረሰብ አስተዳደር በዚህ ዓመት ብቻ ከሁለት መቶ በላይ የታጠቁ ኃይሎች የሰላም ጥሪን ተቀብለው ከማህበረሰቡ ጋር በይቅርታ እየኖሩ እንደሚገኙ መረጃዎች ያመላክታሉ። በባህር ዳር ከተማ እየተሰሩ ያሉ የኮሪደር ልማት ስራዎችን ተከትሎ የሚዘረጉ ዘመናዊ መብራቶች ከተማዋ ካላት ተፈጥሯዊ ውበት በተጨማሪ ሌላ የውበት ገጽታ ላብሷታል። የአማራ ብረታ ብረት ኢንዱስትሪም የባህር ዳር ከተማን የከተሞች ተምሳሌት እንድትሆን በራስ አቅም የውጭ ምርቶችን በመተካት የተለያዩ ቴክኖሎጂ የተገጠመላቸው ስማርት ፖሎችን አምርቶ እየዘረጋ ይገኛል። ጌታቸው ስንታየው በዝርዝር ተመልክቶታል። የክልላችን ርዕሰ ከተማ ባህር ዳር ጣና ሐይቅንና አባይን ተንተርሳ ከመመስረቷ ጎን ለጎን የቦታ አቀማመጧ ለነዋሪዎችና እንግዶቿ ምቹ መሆኗን ያየ ሁሉ ይመሰክርላታል። ከቅርብ ጊዜ ወዲህ ከተሞችን ይበልጥ ምቹ ለማድረግ እየተሰራ ያለው የኮሪደር ልማት ደግሞ ባህር ዳርን ከአይን አስሏታል በከተማዋ እየተሰሩ ያሉ የኮሪደር ልማቶችን ተከትሎ የሚዘረጉ ዘመናዊ መብራቶችም ከተሞችን ውብና ማራኪ እያደረጉት ይገኛሉ የአማራ ብረታ ብረት ኢንዱስትሪም የባህር ዳር ከተማን የከተሞች ተምሳሌት እንድትሆን በራስ አቅም የውጭ ምርቶችን በመተካት የተለያዩ ቴክኖሎጂ የተገጠመላቸው ስማርት ፖሎችን እየዘረጋ ይገኛል የአማራ ብረታ ብረት ኢንዱስትሪ እኒህን የተለያዩ ቴክኖሎጂ የተገጠመላቸውን ስማርት ፖሎችን ማምረት መቻሉ ደግሞ ቀደም ሲል ይወጣ የነበረውን የውጭ ምንዛሬ ማስቀረትም አስችሎታል። በአማራ ብረታ ብረት ኢንዱስትሪ ተመርተው የኮሪደር ልማቱን ተከትለው የተገጠሙት የመጀመሪያው ዙር ዲጂታል ስማርት የመንገድ ፖሎች አገልግሎት መስጠት ጀምረዋል። በኢንዱስትሪ የመገጣጠምና የማጠናቀቅ አስተባባሪ አቶ እንዳለው አድማሱ ከተገጠሙት ፖሎች አንዱ በሆነው ብላክ ስማርት ፖል ላይ የተገጠሙትን ቴክኖሎጂዎች እንዲህ ያብራራሉ። ሚታዩት ቴክኖሎጂ ብላክ ስማርት ፖል ነው የሚባለው። ብዙ አክሰሰሪዎችን በውስጡ አቅፎ የያዘ ነው። ኦልሞስት ወደ ሰባት አካባቢ ሚሆኑ ያለ። አንደኛው ይህ የምታዩት ቻርጅ የሚያደርገው በገመድ ዋየር ላይ እንደዚህ አድርጎ የምታዩት ይህ ቻርጅ ያረጋል። ሁለተኛው ደግሞ ከዚህ ጋር የምታዩት ነገር ደግሞ አሁን በራሱ በዋየርለስ ቻርጅ ሲያደርግ እንደዚህ ያሳያችኋል ማለት ነው። እንደዚህ ያረጋል። ሁለት ነገሮችን አለ። ከዛ ባሻገር ደግሞ ሶስተኛ ምን ይኖረዋል? ይሄ ጂአርፒ የሚባል ከለር አለው ላይፍ ስትሪቱ እዚህ ጋር የሚያሳያችሁ ምንድነው፣ ጂአርፒ ማለት ግሪን፣ ሬድ ና ፐርፕል ከለሮችን በፕሮግራም እያቀያየረ የሚያበራ ላይት ነው ማለት ነው። ለዚህ ለከተማዋ ድምቀት የሚሰጠው ከዛ በመቀጠል ደግሞ ስፒከር አለው። ስፒከሩ ቅዳሜ ወይም ውድ ቀን ሊሆን ይችላል በበዓላት ቀን ላይ ለማህበረሰቡ የነብዙነት በቀለም ይሁን የነጥራውን ግስም እንዲሆን ይችላል። በዛ ተለቆ ህዝቡ እንዲዝናና ራሱን እንዲያፍታታበት የሚያደርግ ቴክኖሎጂ ተገጥሞለታል ማለት ነው። በአራተኛ ደረጃ ደግሞ የደብል ስክሪን ያለው ዲስፕሌይ አለ። በዛ ላይ የሚለቀቁ ፕሮግራሞች የሚተላለፉ መልእክቶች ካሉ ለማህበረሰቡ በዛ እንዲተላለፍ የተደርጎ የተገጠመለት ነው። ከዛ ባሻገር ካሜራ አለው። 360 ዲግሪ ይሽከረከራል። እስከ 300 ሜትር ሬዲየስ ድረስ የመቅረጽ ነገሮችን በካፕ ማድረግ እንትን አለው ማለት ነው። በአማራ ብረታ ብረት ኢንዱስትሪ የመገጣጠምና ማጠናቀቅ የስራ ክፍል ኃላፊ ይነበብ ታምሩ ከአሁን በፊት የነበሩ ፖሎች በአጭር ጊዜ ይቃጠሉ እንደነበር ጠቅሰው የአማራ ብረታ ብረት ኢንዱስትሪ ያመረታቸው ስማርት ፖሎች ግን ይህን ችግር የሚፈቱ ናቸው ይሉናል። እያንዳንዱ ሁሉም የመቆጣጠሪያ ስርዓት አላቸው። አንዱ ስማርት ፖል ከአንደኛው ስማርት ፖል ተናቦ የሚሰራበት ለጥገናም አገልግሎትም ይሁን ለቁጥጥር ስርዓት እንዲመቻ አድርገን አላርም ያለው አላርም ማለት የ ምንድነው ኢንዲኬተር፣ ወይም አመላካሽ ነገር አደጋ ሲገጥመው ይሄ ነገር ተካቶለት ማንቂያ ተካቶለት ምንም ሳይጎለው በጣም ዘመናዊ በሚባል ቴክኖሎጂ በእኛው እዚህ ውስጥ አማራ ክልል ባለው የሰው ኃይል በራሳችን ግብአት ተጠቅመን ያመረተው ስማርት ፖል ነው። በተለይ ደግሞ ክልላችን ላይም ለወደፊቱ ያሉ ሰፊ ስራዎች አሉ የሚጠብቁን። ለነሱም ራሳችን ዝግጁ አድርገን በራሳችን የሰው ኃይል አቀናጅተን የምናመርተው የፖል አይነት ነው። የአማራ ብረታ ብረት ኢንዱስትሪ ዋና ስራ አስፈጻሚ አቶ ዘላለም በላይም ሶስት አይነት ስማርት ፖሎች አማራ ብረታ ብረት ኢንዱስትሪ እያመረተ እንደሚገኝ ገልጸው የእነዚህ ስማርት ፖሎች ዝርጋታ መከናወኑም ነዋሪዎቹንና እንግዶችን በሚንቀሳቀሱበት ጊዜ ደህንነታቸው እንዲጠበቅ ካሜራዎችን ጨምሮ የተለያዩ ቴክኖሎጂ የተገጠመላቸው ናቸው ይላሉ። የመጀመሪያው ቢጫው ፍላወር ፖል የሚባለው ሁለተኛው ደግሞ ጥቁሩ ብላክ ስማርት ፖል እንለዋለን። ሶስተኛው ሲ ታይፕ ወይም ሲ አይነት የምንለው የስማርት ፖል ነው። ሶስቱም በዲዛይን የተለያዩ ናቸው። ከዲዛይን ጀምሮ ፋብሪኬሽን ላይ እና ኢንስታሌሽንና ኮንፊገሬሽን ጨምሮ በኤንተርፕራይዙ ሰራተኞች ነው የተመረተው። እነዚህ ሶስቱ ምርቶች የውጭ ምርትን የሚተኩና የውጭ ምንዛሪን የሚያድኑ ናቸው። የተገጠመላቸው ሰርቪላያንስ ለከተማ አስተዳደሩም ይሁን ለሌሎች ምርምር ተቋማት የተለያዩ ሴንሰሮችን እና ካሜራዎችን ስለያዙ ለትራፊክ ላይት ኮንትሮል ሊሆን ይችላል፣ የዌዘር ኮንዲሽን ሜትሮሎጂካል ዳታ ሊሆን ይችላል። ሌሎች የተለያዩ ዳታዎችን ከዚህ ስማርት ፖል ማግኘት ስለሚቻል የተለየና ስማርት ያደርጋቸዋል። የመጀመሪያው ስማርት ፖል ዝርጋታ የተከናወነው ከአልማ ሕንፃ ፖሊ መስመር ሲሆን በቀጣይ ሌሎች ቦታዎችም ላይ ዝርጋታው የሚሰራ መሆኑን ነው ከኃላፊዎቹ ገለጻ ለመረዳት የቻል ነው።